አንድ ነገር ልነግርሽ ተመልሼ መጣሁ። ከዚህ በኋላ ከዚህ በኋላ ማለት እና ህይወት ላይ ጣልቃ እየገባሽ ልጅ እያልኩሽ አልሄድም። ነገር ነገር ስላለፈ ህይወቴ ምናምን አገሩ ያንቺ ነው። ምክንያት አውቃለሁ አሁን ግን የምትቆይበት ምንም ምክንያት የለሽ። መስጋገብ ትቻላል። መሄድ አለብሽ፣ ማመለስ አለብሽ። ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔጋ ሁሉ ሰላም ሁሉ መልካም። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮን ስትጀምሩ እንደተለመደው ላይክና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት እንደተለመደው በኮሜንት እንድታስቀምጡልኝ እያልኩኝ እንግዲህ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ውድ ኦርቶዶክሳውያን ማለት ነው። ከቪዲዮ ጋር የተያያዘ ነገር ስላለው ነው በቅድሜ ይህንም ማስተላለፍ የፈለኩትኝ ማለት ነው። ሁለት ቪዲዮዎች እንግዲህ ከፊት ላይ ጨረፍ አድርጌ አስገብቼላቸዋለሁ የሶፊና የማን ነበር ሮዚ ነው ወይ ስሟ ጠፋብኝ። በስማምጌት የተሰወረብኝ ካፌ ላይ ማለት ነው። የሁለቱ ጦርነት እንደቀጠለ ነው። ዛሬም እንግዲህ በሰፊው ማነው ሶፊን ለማስፈራራት ወይም ደግሞ እውነተኛውን ነገር ለመናገር ሞክራለች። ምክንያቱም ከዚህ በኋላ አንቺ ደሴ እኛ ጋር የምትቆይበት ምንም አይነት ምክንያት ስለሌለሽ በሰዓቱ ወደ መጣሽበት ተመለሺ እያለች ሶፊን ስታስፈራራ ነበረ ማለት ነውና እንግዲህ ቶፊቅ የለም በዛሬው ዕለት የሴቶቹ ቡጥቡጥና ጭቅጭቅ ብቻ ነው ያለው። እነ ትክክል ደግሞ ያው በኮሜንት እኔ ትክክል ነኝ እኔም ትክክል ነኝ እያሉ ይገኛሉ። ሶፊም እንግዲህ ጉዞ ወደ ሁለት መቶ ሺኬ እያደረገች ነው ያኮበኮበች ነው። ጋይስ ግን እኔ መቼ ነው ሀያ ሺ የምታስገቡኝ? መቼ ነው ሼር ሼር አድርጋችሁ ሀያ ሺ የምታስገቡኝ ማለት ነው። አሁን በሁለት ሺ አስራ ስምንት ም እዛው ላይ ነው የምንቀረው። አረጋይ እየሄዳችሁ እንጂ እንዴ ተንቀሳቀሱ። ደግሞ ሽፉን ግዙ። ዱባይ ያላችሁ አብሻ ቀሚስ ደግሞ ኢትዮጵያ ላይ ለቤተሰቦቻችሁ መግዛት ስጦታ መስጠት የምትፈልጉ እዚህ ጋር የሚለብሷቸው ይትበሮች በሙሉ አናግሩኝ፣ በውስጥ ማለት ነው። ኢትዮጵያ ላሉ እናደርሳለን ማለት ነው። የውድ ቤተሰቦች፣ በተረፈ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሐሳብ፣ አስተያየት ለምትሰጡኝ ሁሉ ግን ምስጋና ከልብ ነው። ሶፊ ሶፊና ማን ነው? በእናታችሁ ሱማ ዛሬ አፌ ላይ የተሰወረብኝ ቁሮዚ ሮዛ ሮዛ አይደለም ማለት ተሳሳትኩኝ። የምር እንዲህ ሰሞኑን እየጠራሁት ነበር ስማን እኮ። ለማንኛውም እነሱ ቡጡቡጣቸው እንደቀጠለ ነው። ግን ግን ወደ መጣበት ወደ ዋናው ፕሮግራም ሊሄድና ደግሞ በይበልጥ ማለት ነው የነ አብርሽ፣ ሩታ፣ ሃይሚ ሌሎች ሌሎች ሌሎችም ጨምሮ ትናንትና ቪዲዮ ሰርች የላችሁ ነበረ። አንድ ቪዲዮ የሩታ ያጥሮፋት ስማሽ ፕሮግራም ላይ የተለቀቀ አንድ ፎቶ አንጥቼ ቪዲዮ ሰርች የላችሁ? ቅንብር ነው አላችሁ። እናንተ ግን በአካል ብታዩም ኮ ቅንብር ነው የምትሉት ጋይስ። ይህ ምንም ቅንብር አይደለም፣ የሆነ ነገር ነው እያሳየኋችሁ። ሲቀጥል ደግሞ አሁንም ያሉት ሁሉም ናቸው ቡታጅራ። ይሄ ቪዲዮ የተቀረጸው ቡታጅራ ከመሄዳቸው በፊት ነው፣ ዛሬ አብርሽ የለቀቀው ቪዲዮ ማለት ነው። ምክንያቱም ታስቦበትና ታቅዶበት ስለሆነ ማለት ነው ቪዲዮ ላይም ደግሞ ሁሉም ያልታዩበት ያው የድራማው እንትኖች ስለሆኑ አካል ስለሆኑ ነው። ከሰሞኑ እንግዲህ እንዴት አድርገው እንዴት ሊያረጉት እንደሚችሉ አላቅም። ቪዲዮን ሲመስለኝ ባለው ሁለት ቀንና ሶስት ቀን ውስጥ ቶሎ እንትን ብለው አብርሽ ተሻለው ተብሎ እንዲሄድ ይደረግ ይመስለኛል። ያው ከአዲስ አበባ ቡታጅራ በአንድ ቀን ስለሚገባ ችግር ስለሌለው እንጂ በፍጹም አብርሽ ታሞም ሆነ አሁን አዲስ አበባ አይደለም ያለው ኮዲስ ነግራችሁ ማለት ነው። ጽግየን እንግዲህ አይታችሁ ዋታል። ብሩኬ በጣም እየተፋለሙ ነበር። ከፊት ላይ ቪዲዮን አስገብቼ ላችኋለሁ። ጭፈራው ላይ ተያይዘውታል። በምሽት ማለት ነው። ትናንትና የገቡት ትናንትና ቀን ነው። ማታ ላይ ደግሞ እንደምታዩት ተቀውጧል ማለት ነው። ስለዚህ ምንም አይነት ጸብ እንደሌለም ኮዲሁ ነግራችኋለሁ። ዳኒ ደግሞ እንግዲህ አዲስ አበባ ነው የቀረው። ይሄዳል እሱን ከሰሞኑ ይሄዳል። ዛሬ ግን የጆን ዳኒል ልደት ነው፣ እሱን እያከበሩ እንደሚገኙ ነው። ከወዲሁ ደግሞ ያላያችሁ ያላወቃችሁ ካላችሁ ከወዲሁ ላድረሳችሁ፣ ከደረሰኝ ማለት መረጃ አንጻር፣ የኔ ውድ ቤተሰቦች ምናልባት ዞር ዞር ላይ ሉ ይችላሉ፣ እንደዚህ አይነት ነገሮችን ላያገኙ ይችላሉ። መረጃውን ብዬ ነው ወደ እናንተ ይዤ የመጣሁት። ሀይሚ ሀይሚ ቅመማም አለች፣ ያው ታውቃላችሁ። ሰሞኑን ሀይሚና ብሩኬ በግልጽ ማነው ከሚባለው ሀገር መጥተው ቡታ ጅራ እንደሄዱ እንዳረፉ አውቃችኋል። ግልጽ ነው የነሱ። በአሁኑ ሰዓት ምንም አይነት ድራማ እየሰሩ ስላልሆነ ሕይወት ሰላማቸውን ስለሆነ የሚያሳዩን የነሱ ምንም የተደበቀ ነገር የለውም እና ይመጣሉ ማለት ነው። ሀይሚዬም ሰሞኑን ታማም ስለነበረ እሱን እንትን ለማለት ራሷን እረፍት ለመስጠት ያክል ነው እንጂ አለች ማለት ነው። ጽግሻ እንግዲህ ያለ ምንም ምክንያት ማንም ተከትላ ትሄድም። ቡታ ጅራ የምትሄድበት ምንም ምክንያት የላትም። አብርሽ ሀይሚን፣ ብሩኬን፣ ሩታን ብላ ነው የምትሄደው። ሳ ወለላ ቤተሰብ ማን አላት? እዛ ማን ታውቃለች? አስባበት ከዚህ ድረስ የምትሄድበት ምንም አይነት ምክንያት የላትም። እና የሄደችው እነሱን ተከትላ እነሱን ብላ ነው። መስቀል ላይ ደግሞ ሀይም የአብርሽ ና የሩታ ፕሮግራም ስላላቸው ነው እንግዲህ ከሰሞኑ ጋሽ እየገቡበት ና ታረቁ በሚል ነገር ወይ ድግስ እና ያለን የሆነ ነገር ና ያለን ብቻ ዞረው ማለት ነው። ነገር ግን ትንሽ ማለት የምፈልገው ነገር መስቀል አከባበርን በጉራጌ ባህል በጉራጌ ክልል ለየት ባለ መልኩ እንደሚከበር ታውቃላችሁ። እኔ ግን እንደ ሀሳብ ማለት የባህሉ ምናምን መንቀፊያ አይደለም። እንደ ሀሳብ ግን መስቀልን በመስቀሉ በቦታው ማለት መስቀልን በዝማሬ የሚከበርበት መንገድ ቢቀየር በጣም ደስ ይለኛል። በየአመቱ እነሱ ጋር ብቻ ሲሆን የትኛውም ሀገር ላይ በዓላት ሲከበሩ እንደዚህ መንፈሳዊ በዓላት ሲከበሩ በጭፈራ፣ በዝላይ፣ በመብላት በመጠጣት ባና ከብረው ጥሩ ነው ብዬ አስባለሁኝ። ምክንያቱም ከመብላት ከመጠጣት በዘለለ ስለ መስቀሉ እያወቅን ስለ በዓሉ እያከበርን ብንሄድ ጥሩ ነው እና ይሄ ነገር ትውልዱ፣ አዳዲስ ትውልዶች እያጠነከራችሁት ብትሄዱ። ይሄ እንደ ሀሳብ ለሁላችሁም ነው። ባህላችሁ እንዳለ ሆኖ ግን ባህሉን በዝማሬና በመንፈሳዊ ነገር በመቀየር ፕሮግራሙ ሰፊና ያማረ እንዲሆን ቢደረግ ወጣቱ ይሄን ማድረግ ይችላል ብዬ አስባለሁ። አሁን ላይ እየተለመደ ሲመጣ የሃይማኖታችን ጉዳይ ወደ ጎን እየሄደ ነው የሚመስለኝ። ብዙ ወጣቶች አሁንን መስቀልን ለጉራጌ ብቻ የተሰጠ ወይም ደግሞ መስቀልን በጭፈራ ማሳለፍ በቃ እንደዚህ አይነት ፕሮግራም በማዘጋጀት ማሳለፍ የሚመስለው ትውልድ እየመጣ ነው። እውነት ለመናገር ለምን ብዙ አዳዲስ የሚወለዱ ትውልዶች ስለ መስቀሉ ባልተማሩና ባላወቁ ቁጥር እንደ ባህል ይወስዱትና ከሃይማኖት የወጣ ሊመስላቸው ይችላል። ገባችሁ? አዳዲሱ ትውልድ ደግሞ ለዚህ ጎበዝ ነው። በተለይ እንደዚህ በጣም በጣም አላችሁ አለ የተባላችሁ ዩቱበሮች አላችሁ፣ ጎበዝ ሃይማኖታችሁ ላይ ጠንካራ የሆናችሁ እንደነ ዊና ማለት ነው። እና እናንተ በየአካባቢ ቡተጅራ ብቻ ሳይሆን የትኛውም ቦታ ላይ በቃ በክልል ዙሪያ ሲከበር ሃይማኖታዊ ነገሩን ይዘቱን ይዞ እንዲሄድ ብታደርጉ ለምሳሌ ወጣቱ የሆነ ወይም አዛውንቱ ትላልቅ ሰው እርድ አርዶ ወጣቱን ሰብስቦ የሚጨፈርበት ቦታ ላይ የዝማሬ ፕሮግራም ማዘጋጀት ትምህርተ ወንጌል ፕሮግራም ማዘጋጀት እነዚህ እነዚህ ቢዳበሩ ሃይማኖታችን ላይ ጠንካራ የመሆን እድል ይኖራል ብዬ አስባለሁ እግዚአብሔር እንድናደርግ እሱን ይርዳል ላይክ ሼር ሰብስክራይብ አድርጉ በድጋሚ እንኳን ለብርሃነ መስቀሉ በደራም በሰላም በጤና አደረሳችሁ እወዳችኋለሁ መልካም ጊዜ ቻውቻው